እ ጀርባውን ነው ኦፕራሴውን ተደርጓል። እግዚአብሔርን ሁለቴ ነው ፍርሽ ነው የሆነው። ቀላል ነገር መሰለሽ እንደ ቤታ እግዚአብሔርን በጣም ይሄን ያህል ደረጃ ወር እኮ ሆነው ሆስፒታል ከተኛ። አይ እንደታመመም አውቄ እኮ ባለፈው፣ አመሰግናለህ ብሎኝ ከዛ በኋላ ለማሬም ጽፌላ ነበረ፣ እሷም ጠፍታለች። ገባሽ ገብተው ነበረ ልንወጣ ነው ነገ እና እንቅልፍ አንተ ግን ሄደህ ጠይቀዋል። ቁጥር ብሎ ካድርገውኛል እኮ ዛኔ ስንጣላ ሰው ቶሎ ብሎ ስለሚናደር። ግን እኔ ያው እዚህ ሜዳ ላይ ቢያንስ እንኳን ገባ ጥሩ ጊዜ አሳልፋቸዋል። ጠይቀዋል፣ ችግር የለውም ገንፋ ሮሚ የአዲስ አበባ ልጅ ለማናደር ገንፎ ስራ ማለት ነው። በጣም እንደ ጃፔ የአዲስ አበባ ልጅ ነው እንደ ሮሚ። እኔ ወልዲያ ልጅ ነኝ። አይ ምን ባል ሰማ ሮሚ ያለፈችው ስልክ ተደወለላት። አትያትም። ከላይ ሚውት አድርጋለች ከውስጥ እየተጀናጀነች ነው። አረ የኢንፎርሜሽን እየተቀበለች ነው ብላ ትመጣለች። አሁን እንደዛ አትለ አንቺ ቤዛ አትደውይብኝ፣ ምን አባሽ ነው የምትደውይብኝ? አትደውይብኝ ያለ ነው። እንደውም ቤተክርስቲያን አልመጣም አልመጣም ምን አባሽ ሮሚስ ከዛሬ በውስጥ ያወራትን ያለው አውጥታ ያልተናገረችው የኔም ብቻ ነው። የሁሉንም ተናግራለች። ሮቢ እያስተነቀቅሽ እያወራሻት ነዋ። ኧረ አይደለም፣ እግዚአብሔር እየጠበቀኝ እንጂ እኔ ነግሬያት ነዋ። እንደዛ እኮ ይብስባታል ብሎ። ሰሞኑን ደግሞ ያመጣሽው እንትን ታጋቢ ያለሽ አሉ። ምን ባለትዳር፣ ትዳር ፈላጊ? ኧረ አይደለም። ምንድነው የሆነ ስራ ጀምረ ሐቢባን ስራ ያልቀማ የሰው ስራ ነው። እሺ አንቺ፣ ምንድን ነው የወደፊት እጣፈንታቸው ወደፊት ላይ ምን ምን? ሁሉንም ሰርታው የለ እንደ አቢባታ አይደል? አይ አልሰራችም፣ እሷ ጥንቁልና ሰርታለች። ኮኮብ እየጠየቀች፣ ኮኮብ እየቆጠረች ምናምን ስትናገር ነበር። እሱማ ኮኮብ ነው። እኔ ግን ምን አይነት ሰው ጋር አብረው እንደሚኖሩ ምናምንና እጣፋንታ ነው ደግሞ። ጠንቋይ ጥንቆላ እንዳትሉ እዩ ጥንቆላ እጭን እዛ ስታስጠሉ እዚህ ዳታ ታዲያ እጣፈንታ ምናምን ታዲያ እንደዛ ነው

እና እና አብስራ ደውለው ባን ያን አብስራ ሜጃ የላቸውም ዘበኛ አይደሉ ቁጭ ብለው እሷን ነው የሚያዳምጡት አለ። ከዛ ደግሞ መለሰና ደሞ ኢትዮጵያ እየደወሉ እየጨቀጨቀው ነው የቤት ኪራይ አልከፈሉም እያሉ፣ ያው ፎቅ አላት አክራይ ታይመጣቾ አለ። መንግስት ከመንግስት የተሰጣት መሬት ያኔ መንግስት እንደዚህ አይገባችሁበት። ራስን አውቃ ነው አውቃ ነው አንቺ አውቃ ነው ሮሚዮ አላየሽ ሮሚሙ ጨሮሚሙ ብሏል። እንደዛ ራዛ ነው ማርያምን ብሏል።

እነዚህም ሰገጤ አላለም አላለም። አንድ ሰው ነው አረለም እንትናው ነው ያልኩትን በግልጽ ነግራታለሁ። ፎቅ አለሽ፣ አከራይታ የቤት ኪራይ ተከራዮቹ አልከፈሉም መሰለኝ። እኔን ማቀሳሰር ነው ከመንግስት ያልከው፣ እስከ መንግስት ያልከው ሰጣኝ። ዝማንም እንደበላው ከሰጡኝ እበላለሁ። እነሱ እንደኔ አይደል እንዴ እዳ አለባችሁ ሰባ አንድ ሰባ አንድ ሺህ ተብለን እዳ አለብን። ኮሮሚ እ እዳ አለብን እኮ እኔማ እንደ ሞተ አንድ ሀሙስ የቀረው አረብ እኮ ልጠብስ እያሰብኩ ነው ባለ ሀብት እዳ አለብን እኮ ነው ምዬ በዳማ አስከፍላለሁ ቆይ ሚኪ ዝርያ ምን ዝርያ እንዴት ነህ ሰላም ነህ አለው ልጅ ሁሉ አማን ፊስ ነው ምን ያህል እንዳወክ ባላቅም ይሄን ፕሮፋይል ያደረጉ ልጆች እመቤቴን ቀይረው አለው እመቤቴን እመቤቴን ነው ልጅ እንደው አይደለም ቀይሬዋለሁ፣ ግን አሁን አንቺ ጋር እንዴት እንደመጣ አላውቅም። ቀይሬዋለሁ መቤቴን አላውቅም። እኔ ሮሚ ምንድን ነው ትርጉሙ ሁለት አመት ኦልሞስት 3 አመት ነው እንትን ያደረኩት ግን ይሄን ፕሮፋይል አድርገው እኛ በሌላ ይወለቀ ይወለቀ ይው ይው አይሻ ተቀየረ ራሱ ለክላ አለው አንሳው ናይሽ ይሁን ሶስት ኦፎች አሉ ሮሚ፣ ሶስት ኦፎች በከለር ታይተለ። አዎ ቀይሬዋለሁ። እኔ ሰላም አላውቀው ትርጉሙን ዝርያዬ ጀስት ቀየርኩት፣ እነግርሃለሁ በዚህ ፕሮፋይል የሰሩት ፋውል ስላለ እንዳለ የአዲስ አበባ ልጅ እንዳታረግ። ይህንን ባለፈው ጃፒም ተናግሮ ነበረ። ምንድን ነው ሮሚ ለእኛ ይሄን ነገረና፣ እንጃ እኔም አላውቀውም። አንቺው ተደርጎ ሲያልቅ ይነገርሻል። ባለፈው እግዚአብሔርን ዝርያ፣ አሁን ስትኝ ወደው ቀየርኩት፣ እነግርሃለሁ፣ እግዚአብሔርን በጣም የሚደብር ስራ የሰሩ ስላሉ የአዲስ አበባ ልጅ እንዲህ አይነት ባለጌ ኖሮ። አሁን ደግሞ ተቀየረብሽ። አይ ዶንት ኖ ሶስት ወፎች አርጌ ነው አንቺ ቀየረው ስትቀድም ወደው ቀየርኩት። ዝርያየሽ እኔ ሮም ያውቀዋለሁ። ላላወቁት ህዝቦች ልንገራቸው። እሺ ንገሪ። ቤታይ የሆነ ነገር አጭበርብረው ምናምን ነው በህዝብ በዚህ በዚህ አዲስ አበባ ወክለው በዚህ ፕሮፋይል ምርብረው ሳይሆን ማማዬ ቆምና ሚኪ አንተ እንደ አዲስ አበባ ላይ ስለምታውቅ እኔ ኢትዮጵያ እያለሁ ኢትዮጵያ ከሜዴን በፊት ከሄድኩ በኋላ በዚህ ፕሮፋይል አድርገው ልክ እነሱን እንዳራዳ ጋንግስተር ምናምን ራሳቸውን ይቆጥራሉ ማለት ነው። ጋንጊስተር አይደለም ጋንግስተር በሄደበት በኩል አልፎ አያውቁም፣ ግን እኔን ለማስፈራራት ወረቀ ጽቤናት። እኔ ሽንታም የሽንታም ስብስብ በላቸው፣ ለኔ እንደዛ ነው። ግን እዛ ነገር ውስጥ ከሌለበት በግሩፕ የተሰራ ስራ የሆነ ስራ እስከማጣራ ድረስ ፕሮፋይሉን አትጠቀም። ይሄን ፕሮፋይል ተጠቅሞ ሰው ነው ቀይራለሁ ቀይራለሁ ቀይራለሁ። ልክ ቀድም ስትናገር ሮሚ ገባኝ ገባኝ። ሮሚ ገባኝ።